እኮ ነው መምጣት ፈልጌ ነበር፣ ግን ልቤን ገዝቼ ፈርዋር አላንቀሳቅስም። አረ እንደ ትናንትና ራሱ ስትፈጊ አይደል እንዲዋልሹ ምናምን ጸሪፉን መምጣት ፈልጌ ነበር፣ ግን አሁን ያ ሙሻል ትሻል እንዴ? ግን ምናልባት ተጨማሪ መድኃኒት ስለምትወስጂ እሱ እንዳይሆነ ያመመሽ እኔ ሐኪሜን አማክሬያት ነበር። ካልሆነ በቃ መቀየር እንደዛ ይሻላል ወይ በቃ ነገ እሄዳለሁ።

ምን ማድረግ እንዳለብኝ አላውቅም፣ ግን የሱ ነገር ምንም ደስ አላለ። ነገሮችን መደባበቅ ምን ያክል አመሰጣጥሮት እንዳነበር ከዚህ ልሻላል። ሰላም ጤና ይስጥልኝ፣ ተከታታዮች እንዴት ናችሁ? ጽናት ድራማ እንግዲህ በዛሬው ክፍል ደግሞ ምሩዬን እጅግ በጣም አሟታ ይተናል ማለት ነው። የሚገርመው ነገር ሁል ጊዜ በውስጧ የፈለገ ነገር እንኳን በጣም ቢያማት እንኳን ማንም እንዳያቅባት በተለይ ናሁም ደግሞ እጅግ በጣም ስለሚጨነቅ ይሄን ነገር እንዳያቅብላ ራሷ ችለው ምቅ አድርገው የምትይዘው በሽታዋ ዛሬ ደግሞ የበለጠ አሟታል። ምናልባትም ተደጋጋሚ መድኒት ወይም ደግሞ ለየት ያለ መድኒት እየወሰድሽ ስለሆነ ነው ያለች። ጽናትም አይዞሽ ምሩዬ፣ ሁላችንም ካጠገብሽ ነን እንዴች ብለሽ ምንም አይነት ነገር እንዳይሰማሽ ብላ አረጋግታታለች። ናሆም ለኪራ ዛሬ ብዙ ነገር ነግሮታል። በተለይ ደግሞ እምሩዬ እጅግ በጣም እያመማት መሆኑን እናትየው ደግሞ ለምን ካልወለዳችሁም እያለች እንደምጨቀጭቃቸውና ሁለቱም ነገር በጣም ጭንቀት እንደሆነበት በተለይ የእምሩን መታመም ሲያስበው እጅግ በጣም ውስጡ እንደሚጎዳና ይህንንም ደግሞ እንዳታውቅበት አይዞ እንዳትለው ጀግና መስሎ እንደሚታይ ለኪራ ነግሮታል። የምሩና የናሆም ፍቅር እጅግ በጣም በጣም የሚገርም ደረጃ ላይ ያለ እውነት አንዳቸው ለአንዳቸው የተፈጠሩ እስከሚመስል ድረስ ነው የሚፋቀሩት። በዚህ መሀል ግን ያው እንግዲህ ምሩዬና ሟታል እግዚአብሔር እንግዲህ ወይ ምንድን ነው የሚባለው ምንድን ነው ሊጠራሲራ ሲል ይደርሳል፣ ነው የሚባለው። ሊነጋ ሲል ይጨልማል እንደሚባለው እንደዛ ሆኖ ሊሆን ይችላል። እግዚአብሔር አምላክ ምሕረቱን ሊያመጣላት ሊሆን ይችላል። ይሄ እንደዚህ በጣም ያመማት ብዬ ነው ማስበው። ምክንያቱም እጅግ መልካም ሰው ናት፣ ልስልስ ያለችናት፣ ማንንም ማንንም እንደው ጮክ ብላ እንኳን የምትናገር ልጅ አይደለችም። ታዲያ እንደዚህ አይነት ነገር ሲሆን እግዚአብሔር አምላኳ የማይረዳት ይመስላታል። እግዚአብሔር ከእሷ ጋር ነው ያለው፣ ምንም አትሆንም። ኪራላ ናሁም ይችል ግዴታ ሄዳ መታከም አለባት፣ ሁኔታውን መታየት አለባት ብሏል። እሷ ግን ቆይ ትንሽ ቆይቶ ይተውኛል የምትለው ነገር አለ። ህመሙ ሲነሳ በጣም ጭንቅ ያረጋትና ከዛም በኋላ ሲተዋት ደግሞ ምንም ነገር እንዳልተፈጠረ ያህል ትውት ታርጓት ነው የሚሄደው ስለዚህ ያችን የጭንቀቷን ሰዓት ተጨንቃ እንደ ምንም ብላ ታሳልፍና ከዛም በኋላ ደህና ነኝ እኮ ለማለት በርትታ ትነሳለች። በእርግጥ ሁሉም ነገር እንዳለ ቢሆንም ወደ ሕክምና ቦታ ሄዳ ብትታየው በጣም ቆንጆ ነው። ኪራም ሆነ ናሆ እንዲሁም ጽናት ያሉት ትክክለኛ ሀሳብ ነው። ሄዳ ምርመራ ብታደርግ ምናልባትም ደግሞ በቀላሉ የደህነቷ ወይም ደግሞ በቃ ለአንዴና ለመጨረሻ ጊዜ የሚወገድበትን መድኃኒት ሊሰጣት ይችላሉ። ዛሬ ደግሞ ክብሮም እና ቅዱስ የሆነ ሻይ ቤት ተገናኝተዋል ማለት ነው። እንደው በጣም የሚገርመኝ የቅዱስ ሀሳብ ነው። የቅዱስ ሀሳብ፣ ሀሳቦች ሁሉ ቅዱስ ናቸው። እና ደግሞ የሚያስበው ነገር ወጣ ያለ ነገር ነው። እስኪ ማናውን ስለ ድር እንደው ማለት ትኩረት እና ጊዜ ወስዶ የሚያስበው እንዴ ቅድም ምን ሆነ ነው እንደዛ አስተጨናነቅ የነበረው ይለዋል። ስለ ድር እያሰብኩ አላለም? እንዴ ምንድን ነው ስለ ድር ግን እኮ እውነቱን ነው የሚያስብለኝ አይነት ነገር ነው የተናገረው ማለት ነው። ለምንድን ነው ገንዘብ የሚጠራቀመው ሰው ሲሞት ሊረዳዳበት፣ ለምንድን ነው በቁሙ እያለ የማይረዱት ብሎ እንደው በእውነት የሚያደራድር ወይም ደግሞ የሚገርም ሀሳብ አምጥቷል ማለት ነው። እንግዲህ አስቡት፣ ትክዝ ብሎ ጎንበስ ብሎ ስለ ድር የተወሰነ ሰዓት ወስዶ ሲያስብ ስለ ድር ብቻ ማሰቡ አይደለም፣ ቅዱስ ሁሉ ነገሩ የሚገርም ሰው ነው። የራሱን ሕይወት ድብቅ አድርጎ ለማንም አይናገር እንዳይረዱትና ካለበት የጨለማ ምክንያቱም በልቤ ውስጥ በጣም ብዙ ነገር አለ ስለሚል የጨለማ ሕይወት ነው በራሱ ሕይወት ላይ እየሄደ ያለው ነገር ግን ሌላው ሰውም ደግሞ እንደኔ ጨለማ ሕይወት ውስጥ እንዳይገባ ብሎ በጣም ይጠነቀቃል። ሰዎች እንዳይጎዱ የሚያረገውን ጥረት በጣም አድነቅ ያለው እና ደግሞ ሌላው ደግሞ ወጣ ብሎ የሚያስበው ነገር ህብረተሰቡ ከሚያስበው ነገር ውጭ ነው የሚያስበው። ዛሬም ብደግሞ ደስ ይለኛል። ቡና የት ነው የምትጠጣው ሲባል የጀበና ቡና ነው የምጠጣው፣ ምክንያቱም እነሱን ለመርዳት ትልቅ ካፌ ገብቼ ብጠጣም አንዳንድ ጊዜ ነገር ግን የጀበና ቡና ምጠጣለው። ብዙውን ጊዜ የምጠጣውም ያንን ነው እነሱን ለመርዳት እነሱ ለቀን ገቢ ስለሚያስፈልጋቸው ነው ብሎ ያስባል። የሚገርም ሰው ነው። የቅዱስ ሀሳብ እኮ ጠለቅ ያለ ሀሳብ ነው። አሁን ግን ያው እንግዲህ ሰኒ መሀል ያለች እኛ ቅዱስንም ክብሮንም እጅግ አርገን እንወዳቸዋለን። ምክንያቱም ለሰኒ ማን ይሆናል? እኔ በበኩል ትህትናው የሚያዝንላት ነገር ክብሮም በጣም ያሳዝነኛ። ምክንያቱም እሷ እንዳለች ነው የሚገዛላት። ተነስ ስትለው ተነስቶ ቁም ስትለው ቆሞ ሂድና ምግብ አፍስል ስትለው አፍስሉ። በዚህ ቦታ ደግሞ ቅዱስ ብታስቀምጡት በታምር አይችልም። ሂድና ኪችን ምግብ አፍስለና ቀርቶ ውሃ ይዘህልኝ ና ብትለው እርግጠኛ ነኝ አይንቀሳቀስም። ቅዱስ ደግሞ ሌላ መልካም ጎን አለው። ያ ምንድ ነው? ሰዎችን በደንብ የመርዳትና ውስጣቸውን የማከም ብቃት አለው በንግግሩ። እነዚያ አንዳንድ ጊዜ ከገባችበት አሁን ካለችበት ውጥንቅት ውስጥ ራሱ ሰኔን ሊያወጣት ትንሽ የቀረው ሰው ነው እና ሁለቱም መላ ያላቸው ሰዎች ናቸው። እኔ ግን በይበልጥ እኔ ክብሮም ብታገባው ስለምፈልግ፣ ለቅዱስ ደግሞ ሌላ ቁንጅዬ ዬ ልጅ እናዘጋጅለታለን ብዬ ነው የማስበው። ሁለቱ ነው እንግዲህ እሷ እየተደራደረችባቸው ነው። በተለይ ክብሮም ዝቅ ስላለላት ንግግሯ ሁሉ ያናድደኛል። እንዳንዴ በቃ የሚያከብረንን እኮ መሳደብ ነው የሚቀናን። ማለት ሱ አሁን ሁልጊዜ ተመናጭቀዋለች። እሱን ግን ከቁብ አይቆጥረውም የበለጠ እንደውም ክብሮም ወደ ፍቅር ውስጥ እየገባ መጣ። አሁን እንግዲህ ክብሮም ፍቅር ውስጥ ገብቷል፣ ቅዱስም ወደዛው እየሄደ ነው። ይቺ ልጅ እንዴት ነው ምርጫዋ የሚሆነው? እሷ ደግሞ በፍጹም ወንድ ልጅ ደጄ ላይ አይደርስም ለጓደኝነት እንኳን ቤት መጥቶ ለምን ያንኳኳል? በስልክ ሰላም ሊለኝ ይገባል የምትል ሰው ነች። ለእሷ እጅግ በጣም ፈታኝ ነው። የሚገርመው ደግሞ ሁለቱም መልካም ልብ ያላቸው ሰዎች በአንድ በቃ በአንድ ሰሞን ወደ እሷ ህይወት መምጣታቸው ነው። ለመምረጥ በጣም ያስቸግራታል። ነገር ግን ምናልባት ወደ ቅዱሳ ዘንቡ ላይሆን፣ አይ አይመስለኝም። እሷ ስም ወደ ክብሩ ናት። ምክንያቱም የሚንከባከባት እሱ ነው። ጉራንታማ እንደዛ እንክብካቤ ሲያደርግላት ነበረ። ለሰኔ እንክብካቤ ያስፈልጋታል። ትኩርታለች ብቻዋን ስለዚህ እንደ ክብሮም አይነት ምሳ ሰርቶ የሚያቀርብላት እሷ ቡና ፍለታ አብረው የሚስቁ ያስፈልጋል። ነገር ግን በአንዳንድ ሀሳቦቹ አትስማማበትም። በጣም ስለሚያቆላምጣት ነገ አሁን ትንሽ ጨከን ብሎ ኮስተር ካለባት ግን ክብሮ በንፈለጋ በእግሯ እንደምትንከራተት ሰኒ እርግጠኛል። አሁን እንግዲህ በመልካምና ደስ በሚል ሁኔታ ላይ ያለው የጽናትና የኪራ የፍቅር ህይወት ነው። በጣም ነው ደስ የሚለው። አሁን ደግሞ እየተረዳዱ ያለውን ነገር ሁላ እየሰሩ ቤቱን ቀጥ አድርገው ይዘዋል። ምንም ቢሆን ምንም የማይከፋው ኪራ ሰው ሲመጣ እስቲ ያለውን ነገር በስልሰላ አድርገን እንብላ ብሎ ቤቱን ክፍት የሚያደርገው ኪራ ዛሬ ደግሞ ሌሎች እንግዶችን ቢመጡበት ራሱ ለመቀበል ዝግጁ ነው። በተለይ ደግሞ ከጽናት ጋራ ዛሬ ማ ጽናት ከጎኑ አደለች። ያችን የመሰለች ቅመም የሆነች ልጅ ቅመም አርካ ፍርፍሩንም ምኑንም ድምቅ አርካ ታመጣለች። አሁን ደግሞ ቡና አፍሊለት እስቲ ለቅዱስ ተብላ ቡና ካፈላች በኋላ ያው ቅዱስ ታውቃላችሁ፣ ቡና ድምቅ ብሎ ሲጠጣ ደስ ይለዋል። አንዳንድ ጊዜ የቅዱስን ባህሪ ታዩና እንዴ ቡና ድምቅ ያለ ቡና ይፈልጋል እንዴ ምናምን ትላላችሁ። ምክንያቱም ዝምተኛ ነው። ቡና ደግሞ ለጨዋታ ነው። ብዙም የሚደፍረው አይመስልም። በቡና ግን አይደራደርም። ለዛውም ጭስ ተጭሶ ነው። ዛሬ አንድ ስኒ ቡናና እጣን አምጥታ ሳሎን ቁጭ ስታደርግለት በጣም ደስ ብሎታል። ግን ቡናው በጣም ስለቀዘቀዘ እኔ እንጃ በጣም ወዲያውኑ ነው የጠጣው፣ ቀዝቅዞ ነበረ አ ከዛም በኋላ ጭሱን እዛው ሳሎን ጥለውት ከወጡ በኋላ ብዙም ያላስተዋሏት እንግዲህ ምሩዬ እዛ ቁጭ ብላ ነበርና ጭሱ አፍኗት ወደ ሆስፒታል ይዘዋት ሄደዋል። እርግጠኛ ነኝ እንግዲህ ሆስፒታል ከደረሰች በኋላ ሕክምና ተደርጎላት ምናልባትም ደግሞ ለአንድና መጨረሻ ጊዜ የምትፈወስበት ሊሆን ስለሚችል ለምክንያት ነው የሁሉ ነገር የሆነው ብለን እንድናመሰግን የሚሆንበት ቀን ያድርግልን። አሁን ምን ደረጃ ላይ እንዳለች እንኳን አላየንም። ነገር ግን እግዚአብሔር አምላክ ከሷ ጋር ይሁን። ምንም አትሆንም፣ በሰላም እንደውም ተፈውሳ ትወጣለች ብዬ ነው የማስበው። ናሆም ያሳዝናል ለትንሽ ደቂቃ እንኳን ተለይታው ስትሄድ የቀፍ አድርጎ ስሟት ነው እኔ እንጃ መውደድ ከተባለ እንግዲህ እንደ ናሆም ነው እጅግ በጣም ነው የሚያከብራት ነገሩ ምርዬ ይገባታል ይገባታል ለምሩ በጣም በጣም ግን አሁን እንዴት ሊሆነው ነው ተማ ብዙ ባልቆየችበት ከሆስፒታል ቶሎ ወጣ ቤቱ ድምቅምቅ አድርጎ እነ ጽናት ቡና ብልት ስታርገው በጠበቋትና ቤቷ ገብታ እሳይ ደስ ባላቸው ከዛም በኋላ እንግዲህ ህክምናው ከተደረገላት በኋላ ወደ ቤት ስትመለስ እናትየውም ጥያቄ ከዛ በኋላ ይቀጥላል። እናትየው ግን በጣም ቸኮለች። ምን ሆና ነው? እጅግ በጣም ትወዳቸዋለች። ግን እንደው በቃ ልጅ ካልወለዳችሁ ብላ ወጥር አርጋ ይዛቸዋለች። እስቲ እሷ ምኞታ ይሳካላት። የልጅ እናትና አባት እንዲሆኑ እኛም ምኞታችን ነው። ለዛሬ እዚህ ላይ ያበቃለሁ። መልካም ጊዜ ይሆንላችሁ።